ወይል እንግዲህ በዚህ በዛሬ ቪዲዮችን ማክስ የግሬድ ናይን እንመለከታለን ማለት ነው። ስለዚህ ይህኛው ቪዲዮ የፓርት ዋን ቪዲዮ ማለት ነው። ወይል ወደ ዛሬው ኮርስ ከመሄድ በፊት ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ተከታታይ የሆኑ ትምህርቶች ይታደምላሉ። ስለዚህ የግሬድ ናይን ማስ ላይ እያንዳንዱን አክቲቪቲ እንዲሁም ደግሞ እያንዳንዱን ኤክሰርሳይዝ በደንብ እንሰራለን። እንዲሁም ደግሞ ተጨማሪ ነገር ይጀምር ነገር ካለ ኮመንት ሴክሽን ያሳውቁ ሰው በዚህ ቪዲዮ ዩኒት ዋን ነው የምናየው፣ ዊች ኢዝ በነምበር ሲስተም ማለት ነው። በዚህ ቻፕተር ውስጥ ሁለት ንዑስ ሰብቻፕተርስ አሉ። የመጀመሪያው ምንድን ነው ሪቪዥን ኦን ሴት ኦፍ ራሽናል ነምበርስ። እንደምናስታውሰው በዚህ ቀደም ግሪድ ሰቨን ላይ ስለ ራሽናል ነምበርስ የተወሰነ ነገሮችን አይተናል። እንዲሁም ደግሞ ሴት ኦፍ ራሽናል ነምበርስ እነዛና ማናቸው የሚሆኑት ራሽናል ነምበር የሚያጠቃላቸው ማለት ነው። ሴት ኦፍ ራሽናል ነምበርስ እዚጋ ሲል ሴት የሚለው ስብስቡን የሚያሳየን ናቹራል ነምበርስ ሆል ነምበርስ እንደገና ኢንቲጀርስ እነዚህ እነዚህ ማስመጠቅ ላይ የሚመለከት ሌላው ደግሞ በዚህ ቻፕተር ውስጥ ያለው ደሪል ነምበር ሲስተም ነው። እነዚህ ሁለቱ ነገሮች ለመዳሰስ እንሞክራለን ማለት ነው። በዛሬ ቪዲዮዎችን ቶፕ ሀይለት የምንመለከታቸው ፖይንቶች ምን ሊሆናሉ ማለት፣ ዋን ፖይንት ዋን ለማየት እንሞክራለን። ሪቪዥን ኦን ሴት ኦፍ ራሽናል ነምበርስ። በዚህ ምስል ቅድም እንዳለው ናቹራል ነምበርስ፣ ኢንቲጀርስ፣ ፕራይም ነምበርስ፣ ኮምፖዚት ነምበር አሉ። አገይን ኮመን ፋክተርስ ኤን ኮመን ምልትፕልስ ይኖራሉ። በመጨረሻም ራሽናል ነምበር እናያለን ማለት ነው። ስለዚህም ጀምር ከዋን ፖይንት ዋን ፖይንት ዋን እንደምናስታውሰው ናቹራል ነምበርስ ዲኖትድ ባይ ኤን ነው የምናመላከታቸው በካፒታል ኤን ነው። እንዲሁም በውስጣቸው ከአንድ ጀምሮ እስከ ኢንፊኒቲ ድረስ በውስጣቸው ይይዛሉ ለ አንድ ሁለት ሶስት ሆል ነምበርስ ምን ላቸው ደግሞ ከናቸራል ነምበር የሚለዩት ዜሮን ብቻ ስለሚጨምሩ ነው። ስለዚህ ከዜሮ ጀምረን እስከ ፖዚቲቭ ኢንፊኒቲ ድረስ እንሄዳለን ማለት ነው። ሌላው ደ ሴት ኦፍ ኢንቲጀርስ ነው። ኢንቲጀሮች ደግሞ ከሁለቱ የሚለዩባቸው አንድ ጎናቸው ምንድነው? ኔጌቲቭ ቁጥሮችን ይጀምራሉ። ስለዚህ ላይክ ኔጌቲቭ ትሪ ኔጌቲቭ ቱ ኔጌቲቭ ዋን

ስለዚህ ፕራይም ነምበር ማለት ሁለት ፋክተር ያለው ቱ ዲስቲንክት ፋክተርስ ያለው፣ እንዲሁም ደግሞ ሁለቱ ፋክተሮች ደግሞ እና ማን ናቸው የሚሆኑት? ኔምሊ አንድ እና ዋን ኤንድ ኢትሰልፍ አንድ እና ራሱ ሲሆኑ ያ ፕራይም ነምበር ብለን እንጠራዋለን። ማለት በሌላኛው ፋንድ ደግሞ ምንድነው የሚለው ናቹራል ነምበር ዳት ሃዝ ኮምፖዚት ነምበር። ስለዚህ ኮምፖዚት ነምበር ማለት ደግሞ አንድና ከራሱ ውጭ ሌላ ሶስተኛና ተጨማሪ ቁጥሮችን የሚጨምር ከሆነ ያ ኮምፖዚት ነምበር እንለዋለን። ማለት ያው ቀላል ናቸው። ምንድን ነው በምሳሌ እናያቸዋለን። እዚህ ጋ እንደኖት ምንድነው የሚለኝ ዋን ኢዝ ናይደር ፕራይም ኖር ኮምፖዚት ነምበር ስለ ነው ፕራይም ነምበርም አይደለም? ኮምፖዝ ነምበርስም አይደለም። ይሄን ላይክ ዝም ብለን እሺ ብለን ከምንቀበል ለምንድን ነው አንድ ቁጥርን ናይዘር ፕራይም ኖር ኮምፖዝ ያለው የሚለውን እስቲ እናንተ መርሶቻችሁን ኮመንት ሴክሽን ላይ አሳውቁ። በቀጣይ ቪዲዮ እሰራበታለሁ። ስለዚህ ኤግዛምፕል ለማለት እነዚህ ቁጥሮች ላይ ፕራይም ነምበርስ እና ኮምፖዝ ነምበርስ ላይ ፕራይም ነምበርስ ምን ላቸው ቅድም እንዳልነው አንድና ለራሱ ብቻ የሚካፈል ቁጥር ማለት ነው ስለዚህ 2፣ 3፣ 5፣ 7፣ 11፣ 13፣ 17 ያን ይከትላል። ለምሳሌ ሁለት ብንመለከት ሁለት ለአንድና ለራሱ ብቻ ነው የሚካፈለው። ለምሳሌ ደግሞ 17ን እንመልከት። 17 እንደገና ተመልከቱ፣ ለአንድና ለራሱ ለ17 ነው የሚካፈለው። ከዚህ ውጪ ቁጥር አይካፈለም ማለት ነው። አገን 23 የምትመለከቱት ለአንድና 23 ሌላ አዲሽናል ቁጥር የለውም ማለት ነው። በሌላው ሀንድ ደግሞ የኮምፖዚት ነምበርስ መላቸው ለአንድና ለራሳቸው ተካፍለው እንደገና በጨማሪ ደግሞ አንድ ወይም ደግሞ ከዛ ባሊያ ቁጥር ውስጥ የሚጨምሩት ነው። ለምሳሌ አራት፣ ስድስት፣ ስምንት፣ ዘጠኝ፣ አስር እያለ ይከፍላል። ለምሳሌ አራትን ብናይ አራት ለአንድ ይካፈላል፣ ለራሱ ለአራት ይካፈላል። በጭማሪ ደግሞ ለራሱ ለሁለት ይከፍላል ማለት ነው። ስለዚህ ስንት አለ ማለት ነው? በአጠቃላይ ለሶስት ፋክተሮች አሉት ማለት ነው። ስለዚህ ሞር ዘን ቱ። ስለዚህ ኮምፖዝ ነምበር እንደሆነ ማለት ነው። ዘጠኝ ብትመለከቱት ለአንድ ይከፍላል? ለራሱ ለዘጠኝ ይከፍላል፣ እንዲሁም ለሶስት ይከፈላል። ቢኮዝ ሶስት ሲባዛ ሶስት ዘጠኝ እንደሆነ እናውቃለን። ስለዚህ ምንድነው ኮምፖዝ ነምበር ነው ማለት ነው። አጌን 21 ትንበለ እዚህ ጋር አገን ለሶስት እና ለሰባት ይከፈላል ስለሆነ፣ በጣም ጥሩ። ሌላው ምንድን ነው እዚህ ጋር አንድ በጣም ማወቅ ያለበት ሕግ ምንድን ነው፣ በጣም ኢሴንሻልና በጣም እጅግ የሚጠቅመን ሕግ ነው። ዲቪዚቢሊቲ ቴስት ይባላል። ይህ ዲቪዚቢሊቲ ቴስት በጣም ማወቃችን ማስ ካልኩሌሽኖችን ስንሰራ ነገሮችን በጣም ቀላልና ኢዚ እንዲሆንልን ያግዘናል ማለት ነው። ምንድነው እሱ? ይሄ ዲቪዚቢሊቲ ቴስት ለምሳሌ፣ helps us to determine whether a number is divisible by 2 3 4 5 6 8 9 and 10 እነዚህ ቁጥሮች እንደሚካፈልልን ዲተርማይን ያደርግልናል ማለት ነው። ለምሳሌ ለሁለት የሚካፈሉ ጉዝቦች። ናምበር ኢስ ዲቪዚብል ባይ ቱ ኢትስ ዩኒትስ ዲጂት ኢስ ዲቪዚብል ባይ ቱ መሆን አለበት። ዩኒትስ ዲጂት ማለት የአንድ ቤት ዲጂቱ ማለት ነው። ከታች በምሳሌ እናያቸዋለን፣ እዚህ ጋር ማለት ነው። ስለዚህ ለሁለት መካፈል የግዴታ የሆነ ማለት ነው። እነዚህን ሩሎች ሞር ከቲዮሪ ይልቅ በምሳሌ እናያቸው፣ ሞር ይቀሉናል። ለምሳሌ ኤግዛምፕል ዋን መጽሐፋችሁ ላይ ያለው እንመለከተው ዲ ተርማይን ዘር ለእነዚህ ቁጥሮች መካፈል ይችላል ወይሚለው እናንተ ካርጎች ነ ስለዚህ ቁጥር እንደምታዩት በጣም ተለቅ ያለ ቁጥር ነው። እንዲህ በአይናችን ለመገመት ያስቸገራል። ስ ሩል ማለት ነው። ይህን ህግ እስካትጠቀመን ድረስ እዚህ ጋር እንደምታዩት ሰባትን አውጥቶታል። ስድስት ብሎ ስምንት ነው የሚለው ይህ የወጣበት ምክንያት ምንድን ነው? ሰባት የሚካፈሉ ቁጥሮች ቢዮንድ ዩሮስኮፕ ስለሆነ ነው ማለት ነው። እናንተ ካላችሁ ቤተስኮፕ ትንሽ ሌላ ትንሽ ካምፕኒ ስንገ ስለሚጠቀሙ፣ ስለዚህ ከሁለት እስከ አስር ያሉትን በኢዚ እኛ እዚህ ጋር እንስራቸው ሰው ለምሳሌ ሁለት ሺ አራት መቶ አስራ ስድስት ለሁለት ይካፈላል ወይ ስንመለከት ለሁለት መካፈሉን ቼክ የምናደርገው እዚህ ጋር ባለው ቁጥር ነው ማለት ነው። ዊች ኢዝ ዘ ፈርስት ዩኒት ዊች ኢዝ ዘ ዩኒት ነምበር ያም ደግሞ እዚህ ጋር የአንድ ቤት ማኑ ስድስት ነው። ስለዚህ ስድስት ስለዚህ ስድስት ስድስት ለሁለት ብትካፈል ከሆነ ይሄ ቁጥር ሙሉ ቁጥሩ ለሁለት ይከፈላል ማለት ነው። ሰው ቼክ ስናደርገው ስድስት ለሁለት ይከፈላል፣ ትሩ ነው። ስለዚህ ስድስት ለሁለት ስለሚካፈል ይህ ሙሉ ቁጥር ለሁለት መካፈል ይችላል። እዚህ ጋር የሚለው እዚህ ጋር የሚለውንም እንደዛ ለሁለት የሚካፈል ከሆነ ኢፍ ኢስ ዩኒት ዲጂት ዲቪዝብል ባይ ቱ የአንድ ቤት ቁጥሩ ለሁለት መካፈል አለበት። ኦኬ ለሶስት ደግሞ ቼክ እናደርጋለን። እስቲ ይሄ ቁጥር ለሶስት መካፈሉን ቼክ እናደርጋለን። እንዴ ነው ኢፍ ዘ ሳም ኦፍ ኢትስ ዲጂትስ ኢዝ ዲቪዝብል ባይ 3 የተሰጠን ቁጥር ደምራ ነው ድምሩ የመጣልን ውጤት ለሶስት የሚካፈል ከሆነ ያ ቁጥር ሙሉ ቁጥሩ ለሶስት ይካፈላል ማለት ነው። ስለዚህ 2416 እዚህ ጋር ለሶስት መካፈሉን ቼክ ስናደርግ ሙሉ እንደምረዋለን ስንደምሮ 2416 ነው ስንደምረው ሁለት ሲደመር አራት ስድስት ስድስት ሲደመር 7 ሲደመር 6 አስራ ሶስት ስለዚህ አስራ ሶስት ደግሞ እንደምናውቀው ለሶስት መካፈል አይችልም። ስለዚህ this the whole number is not divisible by 3 ብለን እናስቀምጣለን ማለት ነው። ቀጣይ ደግሞ ለአራት እንመልከት። እስቲ ለአራት ደግሞ እንዴት ነው የሚካፈለው ቁጥሩ ማወቅ የምንችለው? if the number formed by its last two digits is divisible by 4 የሚሰጠን ቁጥር የመጨረሻ ሁለት ቁጥሮች አራት የሚካፈሉ ከሆነ ሙሉ ቁጥር ለአራት ይካፈላል ማለት ነው። ስለዚህ 2416 ነበር ቁጥሩ

የአንድ ቤት ቁጥሩ 0 ወይ አምስት ከሆነ ብቻ ነው የሚከፈለው። ስለዚህ is not divisible by 5 ለምን the unit digit is 6 ነው። በእኛ ኬስ የአንድ ቤት ቁጥሩ ስድስት ነው። ስድስት ደግሞ 0 or 5 አይደለም። ስለዚህ ለአምስት መካፈል አይችልም። ያለቀው። ኦኬ፣ ቀጣይ ደግሞ አንድ ቁጥር ለስድስት ይከፍላል የሚለው ደግሞ ቼክ እናረጋለን። ለስድስት የሚከፈል ቁጥር ምንድነው የሚሆነው? if ኢት ኢስ ዲቪዝብል ባይ ቱ ኤን ስሪ ሲሆን ብቻ ነው። ለሁለትና ለሶስት ለሁለቱን የግዴታ መካፈል አለበት ማለት ነው። ስለዚህ 2416 እንዳየነው ቅድም ለሁለት ተካፍሏል፣ እዚህ ጋ ለሁለት ተካፍሏል። አባውት ፎር ስሪ እዚህ ጋ ደግሞ ናት ዲቪዝብል ባይ ስሪ ስለዚህ አሁንም ለስድስት መካፈል አይችልም ማለት ነው። ግዴታ ለሁለቱም ልጅስ መካፈል ይገባዋል። ለስድስት ሚካፈል ከተፈለገ እዚህ ጋር ሌላ ቼክ አርጎ የተባለው ለስድስት ነው። ከዛ ደግሞ ለስምንት ነው። ስለዚህ ለስምንት ይከፈላል ብለን ደግሞ ስንጠይቅ ደግሞ ለስምንት የሚከፈል ከሆነ ምን መሆን አለበት? if the number formed by its last three last three digits is divisible by 8 መሆን አለበት። የመጨረሻ ሶስት ቁጥሮቹ ለስምንት መካፈል አለባቸው በእርግጥ በዛ ሊል ይችላል ግን ትላልቅ ቁጥሮች ሲሰጡ በዚህ መንገድ ነው ማለት ነው የምናውቃቸው። ስለዚህ ለስምንት መካፈሉ ቼክስ ስናደርግ 2416 ነው። እዚህ ጋር በቀይ እንደምትመለከቱት የመጨረሻዎቹ 3 ቁጥሮች እንመለከታለን 416 ማለት ነው። ስለዚህ 416 ለስምንት ይካፈላል። ስለዚህ ይህ ሙሉ ቁጥር ለስምንት ያለ ምንም ቀር ይካፈላል ማለት ነው። ቀጣዩ ደግሞ ለዘጠኝ ነው። ለዘጠኝ ከሆነ ደግሞ ምንድነው? ኢፍ ደ ሰም ኦፍ ደ ዲጂትስ ኢዝ ዲቪዚብል ባይ ናይን ከሆነ ብቻ ነው ለዘጠኝ የሚካፈል። እነቀን ደምረን ደምሮ ግን ለዘጠኝ መካፈል አለበት። ስለዚህ ስንደመራቸው እነዚህን ቁጥሮች ቀደም መቶ ለነበረ አስራ ሶስት ስለዚህ አስራ ሶስት ደግሞ ኢዝ ናት ዲቪዚብል ባይ ናይን። ስለዚህ ሁለት ሺህ አራት መቶ አስራ ስድስትም ለ9 መካፈል አይችልም ማለት ነው። የመጨረሻው ለአስር ይካፈላል ወይ ነው ተብላ እዚጋ እየተጠየቅ ነው። ስለዚህ ለአስር የሚካፈል ከሆነ ደግሞ ኢፍ ኢትስ ዩኒት ዲጂት ኢስ ዜሮ መሆን አለበት ማለት ነው። የአንድ ቤት ቁጥሩ ግዴታ ዜሮ እና ዜሮ ብቻ መሆን አለበት። ሶ ዚያ 2416 የመጨረሻ ቁጥሩ ማነው? ስድስት ነው። ስለዚህ ስ ዲቪዚበል ባይ ምክንያቱም ዩኒት ዲጂት ሲክስ ኢን ዲስ ኬዝ አንድ መሆን ነበረበት ማለት ነው። ስለዚህ እንደየደርያደረግን እንሰራቸዋለን ማለት ነው እነዚህ ኮንሰፕቶች። ሌላ እዚህ ጋ ማወቅ ያለብን ተርም ምንድን ነው? ፕራይም ፋክተር የሚል ሁለት ተርሞችን እናያለን። ፕራይም ፋክተር ማለት ምን ማለት ነው? ኢት ኢዝ አ ፋክተር ኦፍ ኮምፖዚት ነምበር። ቀድም እንዳለው ኮምፖዚት ነምበር ማለት? ከአንድ እና ከራሱ በተጨማሪ ሌላ ቁጥር የመካፈል የሚችል ቁጥር ማለት ነው። ስለዚህ በኮምፖዚት ነምበሮችን ፋክተርስ እናደርግ የምናገኘው ቁጥሮች ማለት ነው። ፕራይም ፋክተር ማለት ነው። ቱ ፋይንድ ዘ ፕራይም ፋክተርስ ምን ማድረግ እንችላለን? ኮንቲኒው ቱ ፋክተራይዝ ኢች ሪዛልቲንግ ኮምፖዚት ፋክተር until all the factors are prime numbers ስለዚህ እነዚህን ኮምፖዚት ነምበሮች ፋክተራይዝ እያደረግን ፕራይም ነምበር ወይም ደግሞ ለአንድና ለራሳቸው ብቻ ሲከፈሉ ድረስ ቁጥሮችን እናስቀራቸዋለን ማለት ነው። ይሄኛውንም ደግሞ የምናስቀምጥበት ኤክስፕሬሽን ወይ ደግሞ ገለጻ ምን ይባላል? ፕራይም ፋክተራይዜሽን እንለዋለን። ይህን ደግሞ እንዴት ነው ሀብት ነው የሚያደርገው? ይህ ኤክስፕሬሽን ኦፍ አ ነምበር ኤክስፕረስድ አስ አ ፕሮዳክት ኦፍ ኢትስ ፕራይም ፋክተርስ። ስለዚህ ምንድን ነው ይሄ ማለት ነው፣ ይሄ ኢዝ ዘ ኤክስፕሬሽን ማለት ነው፣ ገለጻ ወይ ደግሞ ገልጽን የምናስቀምጠው ነገር ማለት ለምሳሌ ፕራይም ፋክተራይዜሽን ኦፍ ሲክስቲ ከተጠየቅን የስልሳን አካፍ ነው ሰብለን ከተጠየቅ የምናደርጋለን፣ ባዩዚንግ ፋክተር 3 ነው። በጣም ሲምፕል ዌይ ነው። መጀመሪያ ከሁለት ነው የምንጀምረው። ሁልጊዜ ስንጀምር ለሁለት መካፈል ለማይችል ከሆነ ለምሳሌ አሁን ይሄ ቁጥር እዚህ ጋር 12 ቢሆን ለምሳሌ 12 ይካፈላል። 9 ቢሆን 9 ለሁለት አይካፈልም። ስለዚህ ቀጣዩ ደግሞ ላርጀር ነምበር ምንድነው ሶስት። ከሶስት እንጀምራለን ማለት ነው። ኢንዚስ ኬዝ ግን ስልሳ ነው። ስለዚህ ስልሳ ሲካፈል ለሁለት ሰላሳ ሰላሳ ሲካፈል ለሁለት አስራ አምስት አሁንም አስራ አምስት ሲካፈል ለሁለት አይችልም ለሁለት። ስለዚህ ቀጣዩ ደግሞ ሶስት ነው። አስራ አምስት ሲካፈል ለሶስት ይካፈላል አምስት ጊዜ ስለዚህ አምስት ከዚህ በላይ አይሄድም። ፕራይም ነምበር ሁለት ሲባዛ ሁለት ሲባዛ ሶስት ሲባዛ አምስት የእኛ ፕራይም ፋክተራይዜሽናችን ነው። ዋ ይህ ደግሞ ፕራይም ፋክተራችን ነው። ይህም ብናባዛው ራሱ ስልሳ ነው የመጣው ከአባዙስ ሁለት ሲባዛ ሁለት አራት፣ አራት ሲባዛ ሶስት አስራ ሁለት፣ አስራ ሁለት ሲባዛ አምስት ስድስት። ሁለት ሲባዛ ሁለት ማለት ሁለት ስኩር ማን ደን ስሪ ታይምስ ፋይ። ስለዚህ ይህኛው ኤክስፕሬሽን ኢዝ ደ ፕራይም አፕሊኬሽን ብለን እንጠሯለን ማለት ነው። እዚህ ጋር አንድ ማወቅ ያለብን ኮንሰፕት ምንድን ነው፣ በሴት ኦፍ ዩኒክ የሚባል ኮንሰፕት አለ። ምንድን ነው ዩኒክ ማለት ዝ ኦንሊ ዋን ፖሲብል ሊስት ኦፍ ፕራይም ነምበር ፋክተር ፎር ኤኒ ኦሪጅናል ነምበር ማለት ነው። አንድ ፖሲብል ሊስት ኦፍ ፕራይም ነምበር ሲኖረን ለዛ ቁጥር ያ ዩኒክ ነው ብለን እንሰይማለን ማለት ነው። ለምሳሌ የስልሳን እዚህ ከተመለከተን ሁለት ስኩዌር አለ እረዲ ሁለት ስኩዌር ማለት ሁለት ጊዜ ማባዛት ስለሆነ ሁለት ብለን እዚህ ጋር እንወስዳለን። ሌላ ማን አለ? ሶስት አለ፣ ሶስት እንደገና፣ አምስት። ስለዚህ ሁለት፣ ሶስት እና አምስት ለስልሳ ምንድናቸው ማለት ነው

አ ው፣ ስለዚህ በእንደዚህ መልኩ የሚቀመጡ በፕራይም ነምበር የሚቀመጡ ሴቶች ብለን የምንሰይማቸው ማው ማለት ነው። ይህንን ቪዲዮ ለዛሬ እዚህ ላይ ያበቃሉ። ስለዚህ ከላይ ያየናቸው ኮንሰፕቶች ለእናንተ ግልጽ ናቸው ብዬ እንደሰብ ስለሚያግዘኝ ለእናንተ ኤክሰርሳይስ አለ ምንድነው